ኢትዮጵያ የምግብ ዋስትናዋን ለማረጋገጥ በርካታ ተግባራትን እያከናወነች ትገኛለች። በመሆኑም ከምግብነት ባሻገር ዘርፈ ብዙ ጠቀሜታ ያለውን የእንሰት ምርት ለማሳደግ እየተሰራ መሆኑን በምክትል ርዕሰ መስተዳደር ማዕረግ የደቡብ ኢትዮጵያ ክልል ዲላ ክላስተር አስተባባሪና ና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በወላይታ ዞን ዳሞት ፑላሳ ወረዳ ክልላዊ የእንሰት ተከላና ኮረም ቀበራ የ2017 ንቅናቄ ባስጀመሩበት ወቅት ገልጸዋል። በአጠቃላይ በክልል ደረጃ የሚሰራው በእንሰትና እንሰት ዙሪያ ላይ የምንሰራቸው ስራዎች በርከት ያሉ ስራዎች አሉን። በአጠቃላይ የችግኝ ተከላውን ስንወስድ በክልል ደረጃ እስከ 119 ሚሊዮን ችግኝ ገደማ ለመትከል አቅደን እየተጋን ያለ ነው። ከዚህ ውስጥ እስከ 46.6 ሚሊዮን አካባቢ ተተክሏል። ከአሚቾ ቀበራም በተመሳሳይ ወደ 1.7 ሚሊዮን ገደማ ታቅዶ 1.4 አካባቢ ተተክሏል። ይሁን እንጂ የዛሬ ክልል አቀፍ የንቅናቄ መድረክ በዳሞት ፑላሳ እንዲደረግ እና ቢደረግ ይሻላል ብለን ወስነን ያደረግንበት በሁለት መንገድ ነው። አንደኛ፣ የዳሞት ፑላሳ በክልላችን ካሉ አካባቢዎች ቀድሞ በልግ የሚገባባቸው የመጀመሪያ ወረዳ ነው። ሁለተኛ፣ የእንሰት ፖቴንሻል ያለበት ነገር ግን ማስፋት አለብን ብለን ያቀድንበት እቅድ ስላለ ነው። በወላይታ ዞን የተጀመረው የእንሰት ተከላ በክልሉ በሁሉም ዞኖች ተጠናክሮ እንደሚቀጥል የገለጹት ዶክተር መሪሁን የተጀመረውን የእንሰት ተከላ ንቅናቄ መላው የክልሉ ህዝብ የበልግ ዋነኛ ተግባሩ ሊያደርገው እንደሚገባ አሳስበዋል። በልግን ስንል ያለ እንሰት አይደለም። በልግን ስንል ሁሉንም በአካባቢያችን የሚተከሉ የሚዘሩ ስራዎች የሚዘሩ ሰብሎች በሙሉ ተጠናክሮ የሚሄዱበት በሙሉ ተጠናክሮ የሚዘሩበት ነው ብለን ነው የምናምነው። ስለዚህ ይህንንም በቴክኖሎጂ ተደግፎ እንዲሆን ነው የሚፈለገው። የአሚቾ ቀበራ አምና የተሰራው ለዘንድሮ በስፋት እያገለገለን ያለው ዘንድሮ የምንተክለው ደግሞ በተመሳሳይ ለቀጣይ ዓመት ግብአት የሚሆን ነው የሚሆነው። ከዚህ በተጨማሪም በክልሉ እየተከናወነ የሚገኘውን የእንሰት ልማት በምርምር ለመደገፍ እቅድ ተይዞ እየተሰራ ነው ያሉት ኃላፊው፣ እስካሁን ድረስ በእንሰት ምርምር በርካታ ተግባራትን ሲያከናውን የቆየውን የአረካ ግብርና ማዕከል እስካሁን ሲሰራ ከቆየው የእንሰት ዝርያ የማቆየት ተግባር በተጨማሪ የእንሰት ብዜት ስራ እንዲሰራ ይደረጋል ብለዋል። የአረካ ግብርና ምርምር ማዕከል ከዚህ በፊት በኮንዘርቬሽን ላይ ብቻ ነው ፎከስ ሲያደርግ የነበረው። በአጠቃላይ በእንሰት ላይ የሚሰሩ ስራዎች ላይ በጥበቃና ዝርያን በማቆየት ላይ ብቻ ነው የሰራው። አሁን ከዚህ በኋላ አዲስ ተልዕኮ ተሰጥቶታል። ቴክኖሎጂ ላይ ይሰራል። አዳዲስ ዝርያዎችን ያመርታል። አዳዲስ ማምረት ብቻ ሳይሆን ያባዛል ዘን ለአርሶ አደር ተደራሽ ያደርጋል። በስፍራው አግኝተን ያነጋገርናቸው የወረዳው አርሶ አደሮች ካሁን በፊት ገጥሟቸው የነበረውን የእንሰት ምርት የመቀነስ ችግር ለመቅረፍ መንግስት ላደረገላቸው ድጋፍ አመስግነው የተጀመረውን ንቅናቄ አጠናክረው እንደሚቀጥሉ ማስታውቀዋል። የሆነን መድኃኒትን ተጠቅመን ነበረ፣ ሊቋቋም አልቻለ ያ። አሁን መንግስት በራሱ ጥረት ያደረገውን እናመሰግናል። በኛ በኩል በጣም መጀመሪያ ክልሉ አስቦ ያመጣውን በደስታ ተቀብለናል። ይህንን ደግሞ አሁን ተቀብለን ግማሹ ያው በችግኝ ነው፣ ግማሹ ደግሞ ይሄ ማባዣ ያው እዛ አሁን ቀበሌ ግብርና ቢሮ ተክለናል። ይህ ወደፊት ደግሞ ፈልቶ ደርሶ ለብዙ ሕብረተሰብ ለአርሶ አደር እንዲዳረስ አሁን ለዛሬ ያገኙት ወደፊት ለብዙዎች እንዲያዳርሱ እናደርጋለን። በወረዳው በክላስተር የለማ የበቆሎ ምርት ጉብኝት የተካሄደ ሲሆን የተሻሻሉ ዝርያዎችን በመጠቀም በተለይም ስንዴና ሩዝን ለሚያመርቱ አርሶ አደሮች የክልሉ ግብርና ቢሮ ዘር በመስጠት ድጋፍና ክትትል እንደሚያደርግም የቢሮ ኃላፊ አረጋግጠዋል።